هلا بنات لا ت... ከመጣች ገና ሁለት ሳምንቷ ነው። እቀውም ሲረተብ የነበረው በዛ ሁለት ሳምንት ውስጥ ነበር ማለት ነው። ጣይዋለች ዋለች ና ተቀበለች። እሷ ግን ስለምትፈልገው አነሳች እና በሚመጣበት ካርቶን አድርጋ ባልገው ስራ አስቀመጠች ማለት ነው። ከዚያስ ምን ቢፈጠር ጥሩ ነው መስላቸው። በነገራችን ላይ አደለም ጣሉት ያሉትን ይቀርና ወላይ ነው ብላቸው አንዳንዴ ሀታ አንፈልገውም አንቺ ከፈለግ ብሶጅ ያላችሁን ራሱ በኋላ ሌላ ጦስ ይዞባችሁ ሊመጣ ይችላል። ስለዚህ ጥንቃቄ አድርጉ። ውድ የሚመስላችሁ ነገር ምናምን በጣም ርካሽ ነው በነገራችን ላይ ሁሉም ነገር አረብ ሀገር ላይ ስትኖሩ ማለት ነው። ስለዚህ እነሱን ቡትቶ ባካችሁን ከመሰብሰብ እንቆጠብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ አለሁ አልሐምዱሊላ። ምንም ሸቃሊት ነው ዛሬን በአዲስ ዶመጥቻለሁ። አብራችን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ዛሬ በወሳኝ ቪዲዮ ነው የመጣሁት። በሌሽ ሸርጎዳ ዛሬ ደግሞ ገና በጠዋቱ እንቅልፍ እንቅልፍ ብሎኛል። ከባሌ ጋር ሳወራ ነበር ያደርኩ ማለት ነው። ማለቴ ከወንድሜ ጋር አይሸቃሌት ሲሉ ሰምቼ ነው ሰዎች። እሺ ባሌ በጣም ይቅርታ አይ ድሀ ብላለች ትያድሴ። እንግዲህ ምን ይደረግ ሁላችሁን የሀገሬ ልጆች እናማ ውድ ቤተሰቦች መልእክቱ ወይም የዛሬው ወሳኝ ቪዲዮ ምንድን ነው ካላችሁኝ ሁላችንም ይመለከታል አረብ ቤት ውስጥ የምንሰራ ልጆችን ማለት ነው ቀለል አድርገን የምናየው ነገር ነገር ግን ኋላ ላይ ዋጋ ሊያስከፍለን ሁሉ ይችላል መዳም ምን እንዳለች ቀንጨባ አድርጌ አስደምጫቸዋለሁ እንግዲህ ሆድ ያቦን ብቅ ሊያወጣዋል አይደለም የሚባለው የሚያስቡትን ነገር ነው የተናገረች በነገራችን ላይ ምንም ስህተት የለበትም ማለት ነው አረብ ቤት ውስጥ እየኖራችሁ እንዲው አደራ የምላችሁ ነገር ቢኖር አረቦች እንግዲህ ማጥባቸውንም ሆነ ከበታቸውን እቃቸውን ያው በተለያየ ጊዜ ይረትባሉ። ሲረትቡ ደግሞ የማይፈልጉትን እና የሚፈልጉትን ነገር ለይቶ ያስቀምጣሉ ማለት ነው። አንዳንዴ የሆነ ነገር አውጥተው ይህን ነገር አልፈልገውም፣ ሀቲ ይከትል ይሏችኋል። ከቆሻሻ ጠዩ ምናምን ልትባሉ ትችላላችሁ። አንዳንዶቹ ደግሞ ለቆሻሻ ሳይሆን ዘመድ ያላቸው ድሃ ወይንም ወዳጅ ያላቸው ለነሱ ይሰጣሉ ማለት ነው። ለምሳሌ እኔ ሴት ወንድ አልኳችሁ፣ ኢራኒ ነች። በነገራችን ላይ በዚህ አጋጣሚ ልንገራቸው፣ አሁን እኛ ኢትዮጵያ ነች ዘረኞች እንባላለና፣ ወላ ግን እንደ ኢራኒ ዘረኛ ሰው የለም ማለት ነው። በጣም ሲበዛ ዘረኞች ናቸው። አይደለም በሌላ በሚጠቅም ነገር ይቅርና የበሰለ ምግብ እንኳን፣ ልንገራችሁ፣ ማገር ልጆች ሁለት ዱካኖች መቱናሉ ማለት ነው። አንደኞቹ ፓኪስታኒዎች ናቸው። አንደኞቹ ደግሞ ኢራኒዎች ናቸው ማለት ነው። የበሰለ ምግብ እንኳ የሚሰጡ ለኢራኒዎች ብቻና ብቻ ገብቷቸዋል። እውነት ያን ነገር የሚያደርጉት ትክክለኛ ካላህ አጅር ፈልገው ቢሆን ኑሮ ግማሽ ግማሽ አድርገው ይሰጧቸው ነበር። ወይንም ደግሞ ዛሬ ለዛኛው ከሰጡ ነገር ዛኛ ይሰጡ ነበረ፣ ግን አይሰጡም። የዘረኝነታቸው ጥግ ማለት ነው። ለምግብ እንኳ ለበሰለ እህል ማለት ነው። እና እሱ ምንድን ነው መሰላችሁ፣ እና የኔ ሴት ለምሳሌ እቃዋን ስትረትም የራሷንም ሆነ የልጆቿ የተጠቀሙባትን ነገር የፈለገ ነገር እኔ የምፈልገው እንኳ ሁኖ ብለምናት ራሱ አሰጠኝም። ግን ደስ የሚለው ነገር እኔም አለምናት አይሰጥም ለሰራተኛ ነውር ነው ነው የምትለው። ልጅም ሆነ እኛ የለበስነውን ለሰራተኛ መስጠት ነውር ነው፣ አይሰጥም። ማይስላትላችኋ ማለት ነው። አይሰጥም ነው የምትላቸው እና ለማን ነው መሰላችሁ? አንድ ከዚህ ሀገር የአጎቶቿ ልጆች አሉ፣ ሁለት ደግሞ ወደ ኢራን ነው የምትልከው ማለት ነው። ገብቷቸዋል? ምን እንደማለት ፈልጌ ነው መሰላችሁ፣ ብዙዎቹ ለእናንተ ጠልተዋችሁ ወይንም ደግሞ ሌላ ነገር ሆኖ አይደለም፣ ግን በጣም ይሸክካሉ። በቃ የለበሱትን የተጠቀሙበትን ነገር ለሰራተኛ ከሰጠና ሰራተኛ የሆነ ነገር ታድርገው ሁሉ ትችላለች ብሎ የሚሸክኩት ነገር ስላለ ነው ማለት ነው። ቀደም ሲል መዳማ እንደሰማችኋት አደራችሁን፣ ምንም ነገር ይሁን የተጠቀማችሁበትን ነገር ለሰራተኛ እንዳትሰጡ ነው የዛሬ መልክቷል። ገብቷቸዋል? ስለዚህ ይሄን ከሰሙ ደግሞ ምን እንደሚሉ አስቡ። ብዙዎቹ ግን ያውቃሉ የማይሰጡ አሉ በእርግጠኝነት፣ ደግሞም የሚሰጡም አሉ፣ መልካሞች አሉ፣ የሚሰጡ አሉ ማለት ይቺ ኢራኒዋ እንደዚህ ስላደረገች ሌላም እንደዚህ ያደርጋሉ እያልኩ አይደለም። እኔ አሁን ለምሳሌ ሳውዲ ስሰራ ሳለ የራሱ የሳውዲ ዜጋ ነች፣ ታወጣለች ልብስ ማለት ነው። የምትፈልጊው ነገር ካለ ከዚህ አንሸሽ፣ የማትፈልጊው ከሆነ ደግሞ ሀቴ ኪሳስ ወርትለኛለ በጥቁር ላስቲክ አድርጊውና ባባ ወስዶ ለድሆች ይሰጣቸዋል፣ ነበር የምትለኝ። ማን የሳውዲዋ መዳሚ። ከዚህ በጣም ብዙ ነገር ታደርግልኛለች፣ በጣም ብዙ ነገር ትገዛልኛለች። መልካም ሰውነች። አልሐምዱሊላ። እንግዲህ ሰው ባለው ነው ማመስገን። ገባችሁ? ግን እንደልኳችሁ የልጆቿንም ሆኑ የእሷ የፈለገ ከለኔ እንኳን ፈልጌ ብለምነው፣ ግን ለምኛት አላውቅም። ግን ብለምናትም እንደማስጠኝ እርግጠኛ ነው። እነሱ የሚጠቀሙበት የተጠቀሙበትን ነገር ለሰራተኛ መስጠት ደስ የማይላቸው አረቦች አሉ ማለት ነው። ስለዚህ ጣሉ የተባላችሁትን ነገር በተለይ የሀገሬ ልጆች እቃ ሲረትቡ አንፈልገውም ይህን ነገር ጣይተ ብላችሁ ስታዩት እናንተ ደግሞ ያን ነገር ይጠቅመኛል ብላችሁ አንስታችሁ የምታስቀምጡ እህቶች አላችሁ። ነገር ስህተት ነው። ይህን ነገር ባታደርጉ ልብስ የሚሆን እቃ ሚሆን ጣሉ ከተባላችሁ ጣሉት ማለት ነው። ገብቷችኋል። እንዲሁም ደግሞ መዳሞቻችሁ ሲረትቡ አንዳንዶቹ የሚሰጡ አሉ። ይህን ነገር አልፈልገው አንቺ ከፈለግሽ ውሰጂ የሚሉ ብለው የሚሰጡ አሉ። ያን የሚሰጧቸውን ነገር ደግሞ ሲሰጧቸው በጣም እርግጠኛ ሆኑ አስረግጧቸው። አትፈልጊውም? አደለ? አትፈልጊውም? አደለ ብላቸው አስረግጣችሁ ተቀበሉ። ዝም ብላችሁ አትቀበሉ። ለምን ብትሉ በሌላ ጊዜ ስታየው ሰርቀሽ ነው ሁሉ ልትልሽ ትችላለች። ማንሰጠሽ ሁሉ ልትልሽ ትችላለች። ወይም ኧረ እፈልገዋለሁ አንጪ እኮ ብላ ሁሉ ልትቀበልሽ ትችላለች። ወላሂ ይሄን የሚያደርጉ ሰዎች ስላለ ዝም ብያ አደለም፣ ይሄን ምላችሁ። እና ስለሰጧችሁ ብቻ አይሰጥቶኛ ያሉላችሁ ቁጭ አታድርጉ ከሰጧችሁ በኋላ ራሱ አንጡት ወይም ሰርቃችሁ ሊሏችሁ ይችላሉ። ያን ጣሉ የተባላችሁትን ደግሞ ሌላ ጊዜ ሴዎች ሌላ ጦስ ውስጥ ልትገቡ ትችላላችሁ። እኔ ልንገራችሁ አስራ ሁለተኛው ወር ላይ ነበረ፣ መዳሜ ለንደን ሀገር ተሳፍራ ነበር በባለፈው አመት ማለት ነው። እና ሷ ስትሳፈር እናቷ ቤት ነበርኩኝ እኔ በዚያን ሰዓት። ሁለት አዳዲስ ሰራተኞች መጥተዋል ከእናቷ ቤት፣ ኦጋንዳና ስሪላንካ ማለት ነው። ከዛ አንደኛው አህቷ ደግሞ የምትኖረው የራሷ ቤት ውስጥ ነው፣ ግን በዚያ ሳምንት እናቷን ስትንከባከብ የነበረችው ልጇ ስለተሳፈረች እሷ ደግሞ እናቷን ልትንከባከብ ወደ እናቷ ቤት ሄደች ማለት ነው። በጣም ጎበዝ ነች፣ በጣም ጀግና ነች። ለብዙ ጊዜ ያለ ሰራተኛ ኑራ ታውቃለች። ማሻላ ናት። ጽዳት ላይ ራሱ ብታይ ወላሂ እኔ ራሱ እንደሱ አልሰራም። ጉልበቷ ራሱ ይሄ ነው አይባልም። እና እኔ ያለው ሁለት አዳዲስ ሰራተኞች አሉ። ሶስቱ ሰራተኞች ተጠቅማ በዚያች ሳምንት ውስጥ የእናቷ ን እቃ መረት ተፈለገች የከቤት እቃ እንዳለ እየወጣ ቁም ሳጥን እንዳለ እየወጣ በቃ ያልወጣውን ነገር ውጭ ራሱ ማለት ነው። ከዛ የማጥባህ እቃ ስትረትብ በጣም ጎበዝ ደግሞ እቃ ትገዛለች። እና ለምሳሌ አንድ ደርዘን እቃ ሲገዛ አስራ ሁለት ፍሬ ነው የሚሆነው። ሳ ግማሽ ከሆነ ስድስት ፍሬ ነው የሚሆነው። ሳ ከስድስት ፍሬ አንድ ፍሬ ከጎደለ ወይም ከአስራ ሁለት ፍሬ አንድ ፍሬ ከጎደለ ሀላስ፣ ካዳማዋ ባቃዩ ትላለች ማለት ነው። ጣሉት ትላለች። ሁሉንም እቃ እያልኳቸው አይደለም፣ የጎደለውን አንዳንዱን በካርቶን ጠርቅማ አላጎቶች አሉ ትልካለ፣ ግን በቃ ቆይቷ ላይ ጠቅመንም ያለችውን ነገር ደግሞ ጣሉ ትልና እንዲጣል ታደርጋለች ማለት ነው። ከዛ ጣሉ ሲባል ያቺ ሰራተኛ ስሪላንካ ከመጣች በዚያን ሰዓት ገና ሁለት ሳምንቷ ነበር፣ አንድ ወር እንኳ አልሆናት። ስታዩ ብርጭቆቹ አሪፍ ናቸው፣ ይሽ ብርጭቆች ናቸው፣ በጣም ነው የሚያምሩት፣ ቆንጆ ናቸው። አነሳቻቸው። እንዲሁም የቡና ስኒዎች አሉ፣ አነሳቻቸው። ፌርሙሶች አሉ፣ አነሳቻቸው ማለት ነው። ከዛ ስኒዎቹን አነሳችንና በምን አስቀመጣቸው በምን አስቀመጣቸው በምን አስቀመጥኳቸው? ውሃ አለ አይደል? ውሃ ታሽጎ የሚመጣበት ካርቶኑ እኔ አለው ሁላችንም እናውቃለን በእርግጠኝነት የውሃው ካርቶን የተጣለ ነበርእና ከዚ አነሳችንና እነዚያን ስኒዎች በካርቶኑ ልብስ እያደረገች አሮዬ፣ ልብስ ማለት ነው ጠቀለለችና ባልጋ ስሩ አስቀመጠችው። ከዛ

ሀገሯን ለመውሰድ ነው ያስቀመጠችው። ንጹ ስለ እንቲ ማና አለች እንት በቃ ምትሆነው ቁጥጥፋት ምትሆነ ወላሂ አንስታ እንኳን እንደ ድህ እሰጠ ዋለሁ አላለች። የቆሻሻውን እንትን ሰላ ጠጋችን ላለ ከነ ካርቶሮ አንስታ ውጭ አድርጋ ቆሻሻ ውስጥ ጣለችው ማለት ነው። እሷ ድሄቱ ከምትጠቀምበት ይልቅ ቆሻሻ መጣሉ ያስደስታቸዋል። የአገሬ ልጆች እስከዚህ ድረስ ነው። ስለዚህ ጥንቃቄ አድርጉ። በጣም አዘነቻችን የገብቷቸውን እርግጠኛ ነኝ የምትገዛ እኮ ወላይ ላዚም እንደ ሁለት መቶ ድራማ ይጨርስባትም ነበረ፣ ግን ሞራሏን ነው የሰበረችው። ገና አዲስ ነች፣ ገና ሁለት ሳምንቷ ነበር በዚያን ሰዓት ማለት ነው። ገና ሁለት ሳምንቷ፣ በመጣች በሁለት ሳምንቷ፣ አይ ከፈለግሽ ችግር የለም ተጠቀሚበት ብትላታው ምን ትሆናለች? ምንም አትሆንማ። ግን አንዳንዶቹ እነሱ የተጠቀሙበትን ነገር ሰራተኛ እንዲጠቀምበት አይፈልጉም፣ ለሰራተኛ መስጠትም አይፈልጉም። ሌላ ጊዜ ቢያገኙት ሌላ ችግር ውስጥ ሊከቷችሁ ስለሚችሉ፣ ልትሳፈሩ ስትል ሊፈትሿችሁ ስለሚችሉ ሲጀመር መዳም ስለማይጠቅማችሁ ያገር ቡቲቱ አሰብስቡ ልብሳቸውም ቢሆን ብዙ ካውዬ የበለው ስለሆነ ሄዶ ማይጠቅምምና እንዶ ከእንደዚህ ያለ ነገር ተቆጠቡ። ጣሉ፣ የተባላችሁትን ነገር ጣሉ። ነው ሄን ለማለት ነበር የመጣሁት። ሰላሙን ልኝ